ሰላም በሀገር ውስጥና ከሀገር ውጭ ያላችሁ ወንድሞች እህቶች፣ በቅድሚያ የእግዚአብሔር ሰላም ለእናንተ ይሁን። እነሆ ዛሬ ሰኔ አስራ አንድ ቀን ነው ማለት ነው። ነገ ሰኔ አስራ ሁለት ደግሞ የሊቀ መላእክት የቅዱስ ሚካኤል አመታዊ የመታሰቢያ በዓል ባህራንን ከሞት ያዳነበት ሰይጣንን ደግሞ ከሰይጣን ማለት ይቅርታ አፎሚያን ከሰይጣን ያዳነበት እለት ነው ማለት ነው። እንግዲህ ባህራን የሞቱን ደብዳቤ ይዞ ሲሄድ የህይወትን ደብዳቤ ሊቀ መላእክት ቅዱስ ሚካኤል ምን ብሎ ማለት ነው የሞቱን ደብዳቤ ወደ ህይወት ቀይሮ፣ አፎሚያን ደግሞ ሰይጣን ዲያብሎስ ሊያጠፋ ሲል በሊቀ መላእክት በቅዱስ ሚካኤል ሥዕል አማካኝነት ሰይጣንን ድል አድርገዋለች፣ ነስተዋለች ማለት ነው እና እንግዲህ አሁን የሊቀ መላእክት ቅዱስ ሚካኤል ጽላት ወዳለበት ገዳም ህያዋን ዋሻው ቅዱስ ሚካኤል ቤተክርስቲያን ማህሌት ሄዳለሁ ማለት ነው። ላይቭ ሊኖርም ይችላል። እንደዚሁ ደግሞ አንዳንድ የምንቀርጸው የማህሌት ወረቦች ስለሚኖሩ በእንተ ማርያም ሚዲያ ከዚህ ከቲክቶክ ባዮ ላይ ይኖራል። ያነን ሊንኩን በመንካት የበእንተ ማርያም ሚዲያ አባል ለተሰበ መሆን ና በየጊዜውና በየሰዓቱ የምንለቃቸውን የአብነት ትምህርቶችን የመሀልየትና የስህፈት የተለያዩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮን በተመለከተ የሚለቀቁ ነገሮች ስለሚኖሩ እስከ መጨረሻው ድረስ አብራችሁን እንድትቆዩ በማለት መልእክቴን አስተላልፋለሁ። እግዚአብሔር ስጥልኝ። አመሰግናለሁ።